መጽሐፈ ምሳሌ ምዕራፍ አንድ ለእስራኤል የነገሰ የዳዊት ልጅ የሰሎሞን ምሳሌዎች፣ ጥበብንና ተግሣጽን ለማወቅ የጥበብንም ቃል ለማወቅ የቃልን መልስ ለመቀበል፣ በእውነት ጽድቅንም ለማወቅ ፍርድንም ለማቃናት፣ ብልሃትን ለህዋን ይሰጥ ዘንድ ለሕፃናትና ለወጣቶችም አእምሮንና እውቀትን፣ ጠቢብ እነዚህን በመስማት ጥበብን ይጨምራል፣ አስተዋይ ግን ምክርን ገንዘብ ያደርጋል። ምሳሌዎችንና የተሸሸገውን ነገር የጠቢባንን ቃልና እንቆቅልሾች ያውቃል። ምክር ለወጣቶች የጥበብ መጀመሪያ እግዚአብሔርን መፍራት ነው። እውቀት ለሚያደርጋት ሁሉ መልካም ናት። እግዚአብሔርን መፍራት የእውቀት መጀመሪያ ነው። ሰነፎች ግን ጥበብንና ተግሳጽን ይንቃሉ። ልጄ ሆይ የአባትን ምክር ስማ፣ የእናትንም ትእዛዝ ችላ ትበል! ለራስህ የክብር ዘውድን ላንገትስም የወርቅ ድሪ ታገኛለህና። ልጄ ሆይ፣ ዝንጎች ሰቦች አያስቱ እሽም አትበላቸው። ና ከእኛ ጋር ደምን በማብሰስ አንድ እንሁን፣ ጻድቅ ሰውንም በምድር እንቅብር ብለው ቢማልዱህ በሕይወት ሳለ እንደ ሲኦል እንዋጠው፣ መታሰቢያውንም ከምድር እናጥፋ፣ ብዙ ሀብቱን እንሰብስብ፣ ከምርኮውም ቤታችንን እንሙላ እጣን ከኛ ጋር ጣል፣ ለሁላችንም አንድ ከረጢትና አንድ አቁማዳ ይሁንልን ቢሉ ልጅ ሆይ ከነሱ ጋር በመንገድ አትሂድ፣ ከጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስም ይፈጥናሉና። ወጥመድን ለወፎች በከንቱ የሚያጠምዱ አይደሉምና መግደልን የለመዱ። እነርሱ ክፋትን ለራሳቸው ይሰበስባሉ። የኃጢአተኞች ሰዎች አወዳደቃቸው ክፉ ነው። ይህ መንገድ ኃጢአትን የሚፈጽሙ ሁሉ ነው። ቅድሚያ ወይም ቅሚያ ነፍሳቸውን ታጠፋለች። የጥበብ ጥሪ። ጥበብ በጎዳና ትመሰገናለች፣ በአደባባይም ድምጿን ትሰጣለች። በግንብ ድምድማት ትሰብካለች፣ በኃያላን በሮች ታገለግላለች። በከተማ በሮች በድፍረት እንዲህ ትላለች። ይህን ያህል ዘመን የውሃን ጽድቅን ሲከተሉ አያፍሩም። ሰነፎች እስከ መቼ ድረስ ስህተትን ትወዳላችሁ? ሰነፎች ስድብን የሚወዱ ናቸው። ሰነፎችም ሆነው እውቀትን ጠሉ።